ውርውር የሚለውን እንግዲህ አለማወቅ አይነት ነገር አለ። እኛ ጋር በጣም የብረት አጥር የሆኑ አድሚኖች አሉና፣ እና ቤት ስርዓት አስይዞ እንዴት መምራት እንዳለባቸው እንደሚያውቁ ማለት ነው። እና ቢምቢ ነገር ከመጣ ወይም ዝንብ ነገር ከሆነ ያው ዝንብ ቆሻሻ አይደለ። ንብስ ስትሆን ማር ለማምረት ነው። ዝንብ ከሆነች ግን እንትን አለች። በምንድን ነው የምታደርጉት? ማራገቢያ ነገር አለ። ዝንብ የሆነ ፕላስቲክ ነገር ጠብ አድርገው ጥሎ ያለው እና እንደዚህ አይነት ወሳኝ አድሚኖቻችን፣ ቀጥሉ፣ ኃላፊነታችሁን እናንተ የተወጣችሁ ትቀጥላላችሁ። ሁላችሁም በነፃነት ሐሳቦቻችሁን ሐሳብ ያላችሁ የሰጣችሁን ቀጥላለን። ከገባችሁ ጀምራችሁ ላይክ እያደረጋችሁ ኦል ዘ ታይም የልብ ቅጿን ጠኛ ከሚጣፈጥ ከዚህ በላይ ስሜታዊ መሆን አልፈልግም። አሁንም ቦርዱ የሚሰማ ከሆነ አንድ ሰው ብቻ የሚንቀሳቀስበትና አንድ ሰው ብቻ ደብዳቤ የሚጽፍበት ቤት እንዳይሆን አሁንም ደብዳቤ ጽፈናል። የጻፍ ነው ምንድን ነው በስነ ስርዓት አሁን ምላሽ እንዲሰጡ እንፈልጋለን። የጻፍ ነው ሪሙቫል ነው። እኛ የጠቅላላ ጉባኤ መስራቾች ሪሙቫል መብታችን እኮ ነው፣ መቀያየር መብታችን ነው። እንኳን ስራ አስፈጻሚውን ቀርቶ። ግን ያ ፕሮሲጀሩን ጠብቆ ራሳቸው እንዲያረጉት ነው። ራሳቸው ናቸው የሾሙት፣ የማንሳት ስልጣን ነው የነሱ ነው። ስልጣኑን እንዲጠቀሙ ነው ጋብዘናቸዋል ስልጣኑን ተጠቅመው እዛ ቦታ የሚመጥን ሁሉንም የሚያግባባ ለተቋሙ እንዲኖር የሚያደርግ ሰው አምጡ ነው የምለው። ቀጥሎ ደግሞ ሌላ ስልጣን አለን ጠቅላላ ጉባኤ ሌላ ስልጣን አለ። ሌላውን ስልጣናችን ደግሞ እንጠቀማለን። ለጊዜው ግን ይህን ሌን ያለን እያንዳንዱ ሂደታችን ህጉ ይከበር፣ ህጉ ይከበር፣ ደንቡ መሬት ላይ ወርዶ አሁን የተጻፈው ደብዳቤ ሰው ቢያየው ደንቡን ተከትሎ ይመስላል። ግን አይደለም። ከዚህ በፊት የጠፋው ነገር ይሄ ትክክል እንዳሆነ ያደርገዋል። ስለዚህ ሁላችንም አሁን በመረጋጋት ነው እያወራን ያለ፣ ነው ስሜታዊ ሳንሆን ትላንትን ሳንደመስስ እንዲህ እንዳይሆን በጣም እኔ ኢትዮ ሶስት ስልሳን ስለቅ ሻንትን ምንድን ነው ኬክ ቆርሼ ለቃለሁ ብዬ ነው የማስበው። ይሄን ደግሞ እናገራለሁ። ኬክ ቆርሼ እየሄደ ሁሉም ደጅ ወጥቶ የሚሳደበው ነገር ማጥፋት አለብን ብዬ አምናለሁ። አሁንም እንደዛ እንዲሆን የምፈልገው ስለቅ በቃ በክብር መልቀቅ ነው ያለብኝ እና ከዚህ በላይ አልናገር ያስፈቀድኩም ሰዓት አልቋል እና እግዚአብሔር ይስጥልኝ። አሁን አለቃ እንዴት ነው? ወይ ደህና ነው ሌ ነው ታዲያ ላይቭ ነበርክ እንዴ ዛሬ? አ ዛሬ አደፍርሽ የወጣው ምን ፈጠርክ? አይ እነ ኢየሩሳሌም ጎዳና ግባልኝና። እሺ እዛ ከሁለት የተከፈለ ቡድን አለ እና አንዱ ከአንዱ ጋር አልገባም ብሎ እ እርስ በርስ አይገባቡም፣ አይነጋገሩም እና መሳሳት ተፈጠረብን ሲሉ አራ አስተላለፉ። በጣም አሳዛኝ ነው። እሺ አይነጋገሩም እርስ በርስ እኮ አረ እባክህ የነቃቸው ብሩክና ሀብታሙ አንድ ላይ ናቸው። አሁን ብሩክ ወዲያ ወዲህ ስለሚል ማለት ነው። ብሩክ እንኳን በቅንነት ነው ለመኖር ነው የአዘር ብሩክ ደግሞ የሩስ ጎዳና እና ልዩ አንድ ላይ ናቸው እና አንዱ ከአንዱ ጋር አብሮ አሁን አይሰልፍም፣ አብሮ አይቀርም። ጎዳና ና ጀሌለ ብቻ ናቸው። ኦኬ ብሩክና ማብሩክ ከሁለቱም ነው፣ ወዲያ ወዲህ ነው የሚጫወተው እሱ። ያው በዚህ ይታወቃል። ሳምባ ነው እንጂ ያለው ብሬን የለው። እና መሳሳት ሲፈጠር ዛሬ ከባድ ሚዛን መሆን እንፈልጋለን። እና ካልገባ ብለው ደወሉልኝ። አይ እኮ አጠቃልኝ ያለው ምናምን አልኩ። አይ ግድ የለም፣ በዘዴ በስትራቴጂክ ይሁን አወጣጥህ፣ ጥል እንዳይመስልም ጥሩ ነው ምናምን ምናምን አሉ። እነጀሪ ናቸው። ከዛ ትላንትና፣ አዎ ትላንትና እነዛኞቹ ግባ ብለውኝ ነበረ አልገባሁም። ከዛ ዛሬ ገባሁና ያው እሸቱን አምጥቼ አደበላለቀው። እሸቱ፣ አዎ ሰምቻለሁ። አይ እየሰማችሁ ነበር። አይ ነግሮኝ እኮ ገብቼ ላይ ብሎኝ ምን እንደተወራ ምን እንደተፈጠረ ሳይነግረኝ ቀረ። እዛ ነው የደወልኩልህ። ምንድን ነው ያደረገው ሀብታሙ ይርነቃቸውን ቋሚ አባል ለማድረግ ስብሰባ አጀንዳ ሰራ ማለት ነው። ይህም ጥሎ እሱን ስራ አስኪያጅ እንዲሆን ያመቻችላል። ሲነቃቸው ቋሚ አባል አይደለም፣ ተቀጣሪ ነው። እና ድምፅ እንስጠውና ቋሚ አባል እናድርግ ሲል በመተዳደሪያ ደንቡ መሰረት ሁሉም ካልተስማሙ፣ መስራች ካልተስማሙ አንዱ ሰው ውድቅ ካደረገው ውድቅ ይሆናል። አንድ አባል ስትቀበል አዲስ አባል ስትቀበል እንደዛ ነው። እኔ በገዛ ፈቃዴ ከቦርድም ከአባልነትም ከማኔጅመንትም ራሴን አግልያለሁ። እንዲፔንዳልኝ ነው ስራ አሁን ለመውጣት ያልተቸገርኩት ለዚህ ነው። ኦዲት የለ ምን የለ ማኔጅመንታቸው ውስጥ የለው ቦርዳቸው ውስጥ የለው ምናቸው መስራቾች ውስጥ የለው በፊት ነው የለቀቁት። እና አሁን እኔን እንድገባ ጠይቅ ምናምን ሲሉኝ አልጠይቅም። አልተስተካከላችሁም አሰራራችሁን ትክክል አይደለም። ኢዲቶሪያል ፖሊሲ የሌለበት ሕግ የሌለበት በእጃዙር ቅኝ አገዛዝ ውስጥ ያላችሁ ሰዎች ሀብታሙ እንደፈለገ ማኒፑሌት በሚያደርገው ቤት ውስጥ እኔ አልገባም ብዬ ቆይቼ ነበር እና አሁን እየሳሳበት ሲሄድ ጎዳናውም ለቆ በሽምግልና ነው የተመለሰው። አሁንም በቋፍ ላይ ነው ያለው። አንተ ከለቀቅክ እኔ አልቆይም። አንድ ቀንም ወደምትሄድበት ቦታ እሄዳለሁ ነው ያለኝ።

እሷም እሺ አልገላገል ከእነሱ ጋር አልጨጋጨቅም ብላ እሺ እሺ አውታውም እሺ በአንድ ድምፅ ጀሪ ምን ስለሆነ ነው ቋሚ አባል የሚሆነው ማንም ሰው በፈለገው ጊዜ ቋሚ አባል ለማድረግ እንዲህ አይነት ሁኔታ ሲፈጠር አምጥቶ ይሄ የክሊክ ስራ እናውቀዋለን እና አልቀበልም ብላ ውድቅ አደረገችው እሺ እሷ ካልተስማማች ደግሞ መሆን አይችልም ህጉ አይፈቅድም ከአባላት አንዱ ከተቃወመ አዲስ አበባ ለመቀበል አይቻልም ቋሚ አባል ካልሆነ ደግሞ ስራ አስኪያጅ መሆን አይችልም፣ ማስረከብ አይችልም። በዛ ተበሳጭቶ ከጀሪ ጋር አልገባም ብሎ አቁቶ በጀሪ ተራ ላይ አልገኝም አለ ማለት ነው። ገደል ግባ ብትፈልግ ብላ ጎዳናን እያዘች ትገባለች። እሱ ከብሮክ ጋር ይገባል። አሁን ጎዳናም ጀሪም ደወሉልኝ እና በሞገስ እንታይ ሁለት ብቻ እየሆን ለማንገባለን፣ አንተም ግባ አስኪ ምናምን። ድንገት ነው የነገሩኝ አልኩና ገባሁና ያው ተወያየን ማለት ነው። በዛ መሀል ነው ውሸትም ያስገባዎት እግሩም ዜና ሰጥቶ ነበር። ዜናው እንትን አልኩ፣ ሌሎች ዜናዎችም ነበር። በጣም ጥሩ ሶ ምንድን ነው ስመጣ በግርማ ሞገስ እንድመጣ ልክ ነው። እንዲደነግጡ እንትን ብያለሁ። ያኛውን ሰውዬ ወጣ፣ የተባለውን ሰውዬ ኢንተርቪው ለማድረግ ሌላም ሌላም እንደዚህ አሪፍ ነው እና ሰውዬው ጋር እናገናኛቸው እንጂ ሰዎችን ደጀን አያ ይሄኛው ነው። ኮብላዩን ከማን ጋር አገናኛቸው? እናገናኛቸው እነ ቦስ ጋር እነዚህ